በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ፣ በብዙ ምረቱ፣ ብዙ ቸርነቱ የጠበቃችሁ የህይወት ባለቤት መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ ዓለምን ለማዳ ለቤዛ ዓለም መስቀል ላይ በተሰቀለ ጊዜ ዳ ከተከፈለለት ወገን ሕዝብ ያደረጋችሁ መንፈስ ቅዱስ የሚጠብቃችሁ እግዚአብሔር አብ ልጆቼ ብሎ የጠራችሁ እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች መንፈስ ቅዱስ ዛሬ የሚናገረን የሚያስተምረን ማርቆስ ወንጌል ምዕራፍ 15 ቁጥር 44 ላይ ያለውን ሐሳብ ነው። ይህ ሐሳብ በጌታችን ስቅለት ጊዜ የነበረውን ሁኔታ የሚያሳይ ነው። ከቁጥር አርባ ሁለት ጀምሮ እንደዚህ ይላል አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበር የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። እርሱም ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ስጋ ለመነ። ጲላጦስም አሁኑ እንዴት ሞተ ብሎ ተደነቀ። የመቶ አለቃውን ጠርቶ ከሞተ ቆይቷልን ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው። እንግዲህ ጌታችን በተሰቀለ ጊዜ መስቀል ላይ እያለ የአይሁድ ሰንበት እንዳይገባ ቀደም ብለው ያሰሩ፣ የተረዱ መንፈስ ቅዱስ ያዘጋጃቸው ሁለት ሰዎች ነበሩ። ከነሱ አንዱ የአርማታያሱ ሰው ዮሴፍ እና ኒቆዲሞስ የተባለው ከሸንጎ አማካሪዎች አንዱ የነበረው ነው እና አንድ ላይ ሁለት ሁለቱም ሆነው ወደ ጲላጦስ ሄደዋል። ሁኔታው መንግስታዊ ነው፣ ፖለቲካዊ ነው። የጌታችን መሰቀል መንፈሳዊም ጉዳይ ብቻ ሳይሆን ፖለቲካዊም ጉዳይ ነበረው። ምክንያቱም ሁኔታው የተወሰነው በሮም አዛዥ፣ በሮማዊ አዛዥ ወይም በሮም ፖለቲካ ሹም በጲላጦስ ስለሆነ እና ውሳኔውን ከመወሰኑ በፊት ጲላጦስ ብዙ ነገሮችን ለማድረግ እንደሞከረ እናውቃለን። ጌታችን እውነት እንደሆነ ጽድቅ እንዳለው ኃጢአት እንደሌለበት እንዳልበደለም እየተረዳ እጁን ታጥቦ መሰቀሉ መስቀሉን እንዲሁን እናውቃለን። ይሄ ሁሉ ተደምሮ ነገሩ ፖለቲካዊም ጭምር ነበር። ህዝባዊ እንቅስቃሴ ደግሞ አለ። ህዝቡን የሚያስተባብሩ የጌታችን ሞት ለማፋጠን የሚተጉ በህዝቡ ውስጥ ሆነው ተደብቀው የሚሰሩ ሰዎች አሉ። ሁኔታው ከመንግስት ፖለቲካ ጋር የተገናኘ መሆኑን በደንብ ተረድተዋል። ዮሴፍም ስለዚህ ጉዳዩን ዝም ብሎ ሄዶ ከመስቀል ላይ ሞቷልና እናውርደዋል አለም ሄዶ ወደ ጴላጦስ ማስፈቀድ ነበረበት። ደፍሮ ያለው በጊዜው ጌታችን ክርስቶስን ከመስቀል ለመወረድ አይደለም ስሙን ለመጥራት እጅግ የሚያስፈራበት ሰዓት የእሱን ነገር ያነሳ ከፍተኛ የሆነ ማህበራዊ ውግዘት እንዲመጣበት ምናልባትም እስከ መስቀል ሞት ድረስ ሊያደርስ የሚችል ቅጣት ይደርስብኝ ይሆናል የሚል ፍርሃት ስለነበረ ሁኔታውን ለማድረግ በተለይ ጌታችንን ከመስቀል ላይ አውርዶ ወደ መቃብር ለማኖር ደፈር ያለ ልብ፣ የእምነት ድፍረት ያስፈልግ ስለነበረ ነው። ሁልጊዜም ቢሆን ክርስቶስ መስቀል ላይ የሚገኝባቸው ዘመናት ይኖራሉ፣ በቤተክርስቲያን ታሪክ ጥንትም፣ በዚህም ዘመን፣ በመጪውም ዘመን እነዚህ በነዚህ ጊዜያቶች ጌታችንን ከመስቀል የማውረድ ስራ ቤተክርስቲያንን የሚያገለግሉ ቅን አገልጋዮችና ምዕመናን ስራ ነው። ጌታችን እንደተሰቀለ ሆኖ እንዲቆጠር፣ እንዲረሳ፣ እንዲተው፣ እንዲጨከንበት ትውልድ እንዲረሳው ሊሆን ይችላል። ወዳጆቹ አብረውት የነበሩ ሁሉ ትተውት ገብተዋል። ፍርሃት አሸንፏቸዋል በዚህ ሰዓት። ስለዚህ አንዳንዴ ጠንካራው ፍርሃት ከእምነት ድፍረት በላይ በርትቶ በሰዎች ሰውነት ውስጥ ሊያድር ይችላል። ስለዚህ ሰዎች የእግዚአብሔርን በጎነት ቸነት አይተውም ቢሆን ግን ያንን የእምነት ድፍረት አተው ሊገኙ ይችላሉ። በዚህ የተነሳ ቤተክርስቲያን ልትፈተን፣ መንፈሳዊ አገልግሎቱ ሊፈተን፣ ክርስቶስ ሊረሳ በትውልድ መካከል ይችላል። ቅድስና፣ ጽድቅ፣ እግዚአብሔርን መፍራት፣ በጎነት ፍቅር ህሊና ነው። ክርስቶስ እነዚህ ነገሮች ሁሉ አንዳንዴ መስቀል ላይ የሚውሉበት ጊዜ አለ። በቃ እነዚህን ማድረግ እንደ ሞኝነት የሚቆጠርበት ጊዜ አለ። ዘመን እየሰለጠነ ነው ተብሎ እየታመነ ራስ መውደድ ወይም ደግሞ ለራስ ብቻ መኖር ፊት እየቀደመ፣ ከፍቅር ይልቅ ራስ ተኮር የሆነ የመንፈሳዊነት እየተለመደ፣ የበጎነትና የፍቅር ተቃራኒ የሆነ ህይወት መንፈሳዊ ልምዶች እየመጡ ሲመጡ ጌታችን መስቀል ላይ ተሰቅሎ የሚታይባቸው ጊዜያቶች እነዛ ሰዓት ናቸው። በዚህ ጊዜ ይሄንን ከመስቀል አውርዶ ወደ እውነተኛው መንፈሳዊነት ቢመልስ አንድ ክርስቲያን ወይም አንድ አገልጋይም ሆነ አንድ ምዕመን ይህን ለማድረግ መንፈሳዊ ድፍረት ያስፈልገዋል። እና እነ ዮሴፍ ይህንን ያደረጉት ሁሉ ሰዎች ፈርተው፣ እነ ስምዖን ፈርተው፣ ሌሎችም ፈርተው ቤት በተቀመጡ ሰዓት ደፍረው ወደ ጲላጦስ መግባታቸውን ወሳኙም ሰው ጋር መቆማቸውን ያሳያል። ከጥንት ዘመን ጀምሮ ለቤተክርስቲያን ክብር ለክርስቶስ ክብር አባቶች በነገስታት ፊት ቆመዋል። መጠየቅ የሚገባቸውን ጠይቀዋል። መናገር የሚገባቸውን ተናግረዋል። ሞትም ካለባቸው ሞተዋል። መቀበል የሚገባቸውን የትኛውን መንፈሳዊ መብቶቻቸውን ተቀብለዋል። እንግዲህ በነገስታት ፊት መቆም በገዥዎች ፊት መቆም ከጥንት ዘመን ጀምሮ የነበረ ነው። በክርስቶስ ክብር ሲባል እና የመንፈሳዊ ባለስልጣናት እግዚአብሔር ሰዎች ሆነን ግን እግዚአብሔር መንግስት ሲሰጠን ስልጣን ሲሰጠን ጊዜ ሲሰጠን በጊዜያችን ጌታችንን ከመስቀል ለመወራድ መስራት መቻል አለብን። ቤተክርስቲያናችንን ለማገልገል እያቸውን ይዞታዋን ለማስመለስ ጉለቶቿን ለመሙላት መሙላት ሕዝቧን በአንድነት እንድታገለግል ለማድረግ መብቷን ለማስከበር እንደ ዮሴፍ ደፍረን ልንቆም ከመስቀል ልናወርዳት ይገባል። እናንተ በተለኛ ኦርቶዶክሳዊያን በሌሎች ቤት ማይታይ ያልተለመደ እኛ ቤት የማፈግፈግ በተለይ ከፍ ስንል ወደ ቤት ስንመጣ ስልጣን ሲኖርን የራሳችን ትልቅ ቦታ ሲኖረን እንደ ጥንቱ አባቶቻችን ከፊት ሆነን ቤተሳንን ለማግበር ከመፋጠን እየተደብቀን መለሳለስ ልዘብተኝነት፣ ስለሚያጠቃን ብዙ ክብራችንና መብታችን ሲወሰድ፣ ሌሎቹ ግን በራሳቸው እምነትና አመለካከት ውስጥ ከፊት ሲሰለፉ ስናያቸው፣ የነ ዮሴፍንና ኒቆዲሞስን የእምነት ድፍረት ማድነቅና ከእነሱ መማር እንዳለብን ይሄ ድክመታችን ያሳየናል። እግዚአብሔር ልጆች፣ ኦርቶዶክሳውያን፣ ባለስልጣኖች፣ ባለጸጎች፣ ባለጊዜዎች ኦርቶዶክሳዊነት በከፍ ብሎ እንዲታይ ክርስትና ያ ያማረበት ተግባራዊ ክርስትና ያ መንፈሳዊ ጥልቁ ክርስትና በምድር ላይ እንዲታይ መስቀል ላይ የተሰቀለው ክርስትና ለምድር በረከት እንዲሆን በጣም ጠንክረን መስራት እውነትም ጌታችንን ከመስቀል ማውረድ እንደሚገባን የዚህ የዮሴፍ የእምነት ድፍረቱና ጥንካሬው ያስተምረናል። እንግዲህ ጲላጦስ ጉዳዩን ሰማያው ዮሴፍ ነገሩን ከመጣ በኋላ በድኑን አውርጄ ልቅበር ሲል መሞቱን ጲላጦስ ሰማ እና እንዴት ሞተ ብሎ ተደነቀ። ከሞተስ ቆይቷ? አላለ። ምክንያቱም ገዢ መሆኑ ስለገባው ነው። እሱ የእግዚአብሔር ልጅ እንደሆነ ገብቶታል። እግዚአብሔር ልጅ ይሞታል ብሎ አላመነም። እግዚአብሔር ልጅ ሳይሞት የዘላለም ገዢ ሆኖ እንደሚቀጥል ስለ መሲህ የነበራቸው የአይሁድ እውቀት እና ግንዛቤ ጲላጦስ ልብ ውስጥም ስለነበረ መሞቱ አስገርሞታል። ተገርፎም ቢሆን ተሰቅሎም ቢሆን ሞቶም ቢሆን ግን አይሞትም የሚል ጠንካራ እምነት ነበረው ጲላጦስ። ይሄ እምነት በአይሁድና በካህናት አለቆች ዘንድ አልነበረም። የተሻለ በክርስቶስ ጉዳይ አህዛብ የሚባሉት ሕዝብ ያልነበሩ የተሻለ ሰፊ ልብና ግንዛቤ እንደነበራቸው ትመለከታላቸው ከካህናት አለቃው ከሃናና ከቀይ አፋያ ከካህናት አለቆቹ ይልቅ የመስፍኑ የፖለቲካው አለቃ ጲላጦስ የተሻለ ስለ ክርስቶስ የተመለከተው ነገር ነበር። ቸግሮት እንጂ ተገዶ እንጂ ጌታን ባይሰቀልሉ ደስ ይለው ነበር። እውነት እንደነበረው ንጹህ መሆኑን የተመለከተ ንጹህ ሰው ሰቅ ያለ ብሎ የተናገረለት ነበር። እንግዲህ ይሄ ግንዛቤው ነው። እንዴት ሞተ እንዲል ያደረገውና ከሞት አስቆይቷል ብሎ አለ። በእርግጥ ነው ክርስቶስ በስጋ መስቀል ላይ ነፍሱን ሰጥቷል፣ ግን እቅዱ ግን ቀድሞ የተደረገ ነው። እግዚአብሔር የዘላለም ሀሳቡ ነው። ዓለም ሳይፈጠር አስቀድሞ የክርስቶስን መልክ እንድንመስል ወስኖ ፈጥሮናል አለ የሚለን ጳውሎስ። ያ ተሰቅሎ ደግሞ ከሞት የሚነሳውን ክርስቶስን እንድንመስል አስቀድሞ ከተወሰነ የክርስቶስ መሞት አስቀድሞ በእግዚአብሔር ሀሳብ የተወሰነ ነው። የክርስቶስ መወደድ፣ የክርስቶስ መገለጥ፣ የክርስቶስ ወደ ዓለም መምጣት ለዓለም ሕዝብ ሁሉ መድኃኒትና ምትኮን መሞቱ ቀድሞ የተወሰነ ቀድሞ የታወቀ ነገር ነውና ቀድሞ ነው የወደደን። ስለወደደን ነው ፍቅሩን በተግባር ያሳየን። ፍቅር ሁልጊዜ ከተግባር ይቀድማል። እና ቀድሞ አምላካችን ቀድሞ መስቀል ላይ መሞትን ወስኖ ነው ወደ ዓለም የመጣው፣ የተገለጠው። እና ይሄንን በመንፈሳዊ ምሥጢር የሚያመለክት ነው። ከሞተ ቆይቶ አለ ያለው። እና ድንገተኛ ክስተት፣ እንግዳ ጠራሽ ክስተት አይደለም። የጌታችን መሰቀል በእግዚአብሔር ዓላማ ውስጥ የሚታወቅ ነው። እንደገና ድንገተኛ ቢሆን ኖሮ ወይም ደግሞ ያልታወቀ ቢሆን ኖሮ በእርግጥም እግዚአብሔርን ተሸናፊ የዚህን ዓለም ገዢ ደግሞ አሸናፊ አደረገው ነበር። ግን የክርስቶስ ወደ መስቀል መውጣት በዘላለም እቅድ ውስጥ የነበረ መሆኑን ኢሳይያስ የተባለው ነቢይ በአምሳ ሦስተኛው ምዕራፉ ላይ በሚገባ አስረድቶናል። በእርሱ ቁስል እኛ ተፈወስን፣ የሁላችንም በደል በእርሱ ላይ አኖረ እያለ የሰው በደል በክርስቶስ ትከሻ ላይ መደረጉን። ሰው በደለኛ ነው፣ ሰው ሞት ይገባዋል፣ ሰው ፍርድ ይገባዋል። ስለዚህ የሰው መድኃኒት ሲወለድ ኢየሱስ ክርስቶስ ጌታችን ሲወለድ የሰው በደል ተሸከመ ማለት ነው። በጉ በደል ተሸክሞ ካልታረደ ሕዝብ ይሞታል ማለት ነው። ሕዝብ እንዳይሞት ደግሞ አንዱ በግ መሰዋት መታረዳለን። ስለዚህ የእግዚአብሔር በግ መሆኑንና የዓለም ኃጢአት ለመሸከም የመጣ መድኃኒት መሆኑን በሚያሳይ ሁኔታ ቀድሞ በእግዚአብሔር ሀሳብ ውስጥ ሞት መወሰኑን የሚናገር ሚስጥራዊ ጥያቄ ነው ቢላሉ ሲጠየቁ፣ ይሄ እጅግ አስገራሚ ነገር ነው። እጅግ አስገራሚ ነገር ነው። ጌታችን የተወለደው ንጉሥ ነው። በባህሪው የባህሪ ንጉሥ ነው። ገዥ ነው። የእግዚአብሔር ሕያው ልጅ ሕያው እግዚአብሔር ልጅ ነው። ንጉሠ ነገሥት ነው። ነገር ግን ደግሞ እስከ መስቀል ሞት ደስ በመታዘዝ የዓለምን ዕዳ ኃጢአት ዋጋ ለመክፈል መምጣቱን የሚያሳይ ቤዛነቱን ጉልት አድርጎ የሚያስተምር የሚያስረዳ ድንቅ የሆነ መገለጥ ነው የተገለጠው። ሰው ሆኖ መምጣቱ ለሰው ልጅ ሰውን የሚወክል ብቁ የሆነ መስዋዕት ስለሚያስፈልገው ነው። ሰው በሰውን የሚወከለው ሰው በፍየልና በበግ ነበር ለብዙ ዘመን ሲወክል የነበረው ግን ፍጹም ውክልና ፍጹምነት ስለሚጎለው ሰውን ወደ ፍጹም መድኃኒትነት አላመጣ ለፍጹም ፈውስ አላደረሰውም። ስለ ሰውን የሚወክል ሰው መምጣት ነበረበትና ጌታችን በስጋ ሰው ሆኖ ተገለጠ እና እስከ መስቀል ሞት በመሄድ በሞት ፊት ቆመ። እኛ ሁላችን መውት ሲገባ እንሱ ሞታ ያን ሞት። በዚህ ምክንያት ሰው ሁሉ የዘላለም ሕይወት ባለቤት ሆነ። ጸጋው ይህን አደረገ። ቸርነቱ ደግነቱ ይህን አደረገ። ይህንን ነው የሚያሳይና ጲላጦስ በጣም ተደነቀ እንዴት ሞተ ብሎ የጲላጦስ ልብ ብቻ ሳይሆን የትውልድሉ ልብ ነው፣ ይሄን የሚያደንቀው ሁልጊዜ ቤተክርስቲያን፣ በቅዳሴዋ በመዝሙሯ በመሐሌት፣ በሌሊት መዝሙሯ፣ በጠዋት መዝሙሯ፣ በቁርባን መዝሙሯ የምታደንቀው ነው። የጌታችን ሞት አስገራሚ ነው የምትለው ነው። እና ሁልጊዜ እናደንቀዋለን፣ ሁልጊዜ በቅዳሴያችን። ንዜ ንሞትከ እግዚኦ ሁልጊዜ በትንሣኤ ከቅድስ ትንሣኤን ሞትን እንናገራለን፣ እናስባለን። በዚህም እንደነቃለን፣ በዚህም እንገረማለን እያልን ጌታችንን እናመሰግነዋለን። መዝሙራችን የመዝሙራችን ርዕስ ነው። ያ መሞቱ እና ከሞት መነሳቱ የመዝሙራችን ርዕስ ነው። ጲላጦስ ቤተክርስቲያንን መጫዋን ቤተክርስቲያንን የሚወክል ትናንት የነበረችዋን ቤተክርስቲያን የሚወክል ነው። ተቅሎታል። ደግሞም ከፊል ልቡ ያምነዋል፣ ደግሞም ከፊል ልቡ ይገረምበታል፣ ደግሞም ይበድላል። እኛን ይወክላል ጲላጦስ። አዎ ሰቅለነዋል በኃጢአታችን፣ ደግሞ ያሳዝናለን እንወደዋለን። ምን አይነት ትዕግስት ነው! እንዴት አይነት ትሕትና ነው! እናደንቀዋለን፣ ደግሞ ደግመን እንበድለዋለን፣ ደግሞም እንገረምበታለን። በአጠቃላይ እንደ ጲላጦስ እኛ እንደ ጲላጦስ ነን። እንደውም በመጨረሻው ዘመን ጲላጦስ ሰማዕት ሆኖ እንዳረፈ አባቶቻችን መጽሐፍ ድርሳናት ይነግሩናል እ በአጠቃላይ እኛን የሚያሳይ እኛን፣ እኛ ማለት አጠቃላይ በክርስቶስ የምናምን ሰዎችን የሚመለከት የሚያሳይ ሰው ነው ጲላጦስ እና የጌታችን መሰቀልና መሞት እጅግ እያስገረመን መነሳቱ ደግሞ እያስደሰተን እየተደነቀን የምናመልክ እኛን ይወክላል። በጣም ብዙ እንደተማንበት ተስፋ አለኝ። የሰማነውን በልቦናችን ይጻፍን። በስቅዱስ ይባርካችሁ። ጸጋው ብርሃን በላያችን ላይ ይሁን። የገና ስጦታ ወደ እመቤታችን ቅድስት ድንግል ማርያም ወልቂጤ ማርያም ይዘን ልንሄድ የተዘጋጀን ነው። አንድ ወንበር ገዝተን የማስቀደሻ ወንበር ነው፣ ልንልክላቸው ያስብ ነው። የዘንድሮ እንደ ሰብአ ሰገል ፕሮግራማችን ይህንን ነው የምንሰራው። እና አንዱ ወንበር 2700 ኢትዮጵያ ብር ነው የሚሸጠው። ስመ ክርስትናችን ይጻፍበታል። እንግዲህ ለእግዚአብሔር ብላችሁ ገንዘብ ያስቀምጣችሁ አስራት ያላችሁ በዚህ ስልክ ቁጥሬ በኩል መልታ ኑሮልኝ የቤተ ክርስቲያኒቱን አድራሻ ማለት የምትልኩበትን መንገድ አስቀምጥላችኋሉ። 9114138 ስልኬ ቴሌግራም፣ ቫይበሩ፣ ዋትሳፕ ላይ አለው ቸርነቱን መድኃኔዓለም ያብዛላችሁ። እግዚአብሔር ጸጋ ቤታችን በረከት እንብላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገማርያም ነኝ። ሰላም።